በጣም ብዙ ጊዜ ነገር ያጫወታል ለምንም ነገር መብቃት የማይችል ባራ ጌታ ኢየሱስን ሳገኝ ነው ሁሉ ነገር ያገኘሁት። እኔ መናገር ማልችል ሰው ነበርኩ። እንድናገር ያደረገኝ እሱ ኢየሱስ ክርስቶስ ነው። የእኔን ሕይወት የሚመስልን ሰዎች አሉ። አንደኛው ሁለት ዓሳ እና አምስት የገብስ ዳቦች የያዘ ትንሽዬ ልጅ እኔ እኔ ለኔ ለራሱ ይመስለኛል ዘመዴ ሊሆ የሆነ በጣም ምን ምን ብሎ የሆነ ምን ያደርግ እንደሆነ ኢየሱስ አንድ ትንሽ ልጅ፣ ለምንም ነገር የማይበቃ ትንሽዬ አንድ ሚበላት ምሳ ነው።

አንደኛ ነገስት አራት ላይ ያለውን ምናልባት ለአንዳንዶቻችሁ ሊጠቅማቸው ይችላል። አንደኛ ነገስት አራት ላይ ያለውን ሰው እሱም አንዳንድ ጊዜ እሱንም አስበዋለው እሱ እንደ ስሙ ያልሆነበት ሰው ታውቃላችሁ፣ መጽሐፍ ቅዱስ ላይ። አንዳንዶቻችሁ እንደ ስማችሁ ናችሁ። አሁን አንዳንድ ሰዎች ላይ እንደ ስምህ እንደ ስምህ እያልኩ እምጣራችሁ ሰዎች አሉ ፍቅር ባንክ ምሳሌ መወዳት እና ፍቅር ነው ነው ስማቸው የሚሆኑ ሰዎች አሉ። አንድ ሰው አንደኛ ነገስት ማነው? አንደኛ ዜና መረፍ አራት ላይ ዜና መረፍ አራት ምንም ዲስክሪፕሽን ህዝብ